ሰላም ጤና ይስጥልኝ። የተወደዳችሁ እና የተከበራችሁ ክቡራትና ክቡራን አድማጭ ተመልካቾች በያላችሁበት የዓለም ትጉሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ እሁድ ረፋድ ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችን ማሰማችኋለሁ። በቅድሚያም ርዕሶቹን የኢትዮጵያ ችግርና መከራ፣ መፈናቀል፣ ጦርነት ብልጽግናዎች በክራባትና በአበባ እየሸፈኑ እንደሚገኙ አንዳንድ ነገሮችን እያነሳን እናያለን። ከዚህ ውጭ ወልቃይት ዙሪያ በሚመለከት ትግራይ እና የአማራ ሕዝብ አሁን እየተከፈተባቸው ያለው የህልውና ጉዳይ በጋራ ቢሆኑ የሚለው እንዲሁም አብይ አህመድ ሰሞኑን የጥይት ፋብሪካ ከፍቶ መርቋል። አሁን ደግሞ ትላንትና የድሮን ማምረቻን ማርቋል። በዚህ የምረቃ ፕሮግራም ወቅት እንግዲህ በርካታ ጉዳዮችን ተናግሯል። አንዳንዴ ከውጭ ጫና ተፈጥሮብናል ድሮን እንደ ልብን እንዳንገዛና እንደ ልብን እንዳንመታ የሚል ንግግርን ያደረገበት ሁኔታ ነው ያለው። አማራ ክልል ላይ አንዳንድ ቦታዎች ላይ አንጻራዊ ሰላም መጥቷል፣ ጽንፈኛን ደምስሰናል፣ ውስን ቦታ ብቻ ናቸው የቀሩን ብለው በአንድ ስብሰባ ላይ ሲናገሩ ከተሰብሳቢዎች ውስጥ ባለፈው ለሀገራዊ ምክክር ሄደው የነበሩት በሳምንታችን ነው ወደ ቤት የገባ ነው፣ ለምን እንወሻሻለን? ሰላም ማታለምን ትላን አላችሁ ብሎ ተቃውሞ አስነስቶባቸዋል። እነዚህን እና ሌሎች ጉዳዮችን እያነሳን አብረን እንቆያለን። ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህን እና ሌሎች ፕሮግራሞችን እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎች ነው ማልፎ መረጃን የማስቀደምላችሁ የኢትዮጵያኖች ችግርና መከራ መፈናቀል፣ በጦርነት መሞት ምስጥር እንግዲህ ብልጽግና በሱፍ እና በከረባት ወይም እንዲሁም በሚደረድሯቸው አበባዎች ሸፍኗል። ብዙ ጊዜ ኢትዮጵያ ውስጥ የሚታዩ ችግሮች በርካታ ራብ ገብቷል። የኑሮ ውድነት በተፈጥሮም በሰው ሰራሽም ችግሮች ማህበረሰቡ እየተፈናቀለ ይገኛል። ማህበረሰቡ ችግር እየደረሰበት ይገኛል። እነዚህ ችግሮች ጎልቶ እንዳይታዩ እና በግል ደረጃ እንኳን ድጋፍ ለማድረግ እንዲሁም ደግሞ ራዲዮ ድርጅቶችም ወደ ሀገር ውስጥ ገብቶ ይሄንን ነገር እንዲተባበሩ አለማድረግ ብዙ ጊዜ በሀገሪቱ ውስጥ እነዚህ ችግሮች እንደሌሉ ተደርጎ መድረክ ይዘጋጅና አበባዎች ይደረደራሉ። በህዝብ ንብረት ዩኒፎርም ይሰፋል፣ ሱፍ እና ከረባት ይደረደራል። በጭራሽ ኢትዮጵያ ውስጥ አንድ ቀንም አንድ ቀንም የራብ ችግር ያለበት ተፈናቃይም ያለበት ሀገር አትመስልም። እነሱ የሚኖሩባትን ከተማ አሸብርቋል። በዛ ልክ ነው ውጭዎች የሚመለከቱት፣ ኢትዮጵያ በዚህ አይነት መልክ እድገት እያሳየች ነው። ኢትዮጵያ ውስጥ ችግር እንደሌለ ተደርጎ ይገመታል ማለት ነው። ስለዚህ ህብረተሰቡ ይህንን ነገር በጋራ ሆኖ ፈንቅሎ ወጥቶ ከላዩ ላይ ካላወረደ በስተቀር ይሄ መከራ እንዲሁ ተደብቆ የጋን ውስጥ መብራት ሆኖ ይቀጥላል ማለት ነው። ህዝቡ እየተቸገረ ነው። የዚህን ህዝብ ችግር ደግሞ የሚረዳ የለም። የጋን ውስጥ መብራት ይበራል፣ ወደ ውጭ አይታይም። እሱ ግን ማብራቱን አላቆመም። የኢትዮጵያ ማህበረሰብ ችግርም አሁን እንዲሆነው ስለሚቀጥል ማህበረሰቡ እስከ መቼ ይህንን ጉዳይ ችሎና ተቻችሎ ይቀጥላል የሚሉት በርካቶች ሀሳብ አስተያየት ሰጥቶበታል። በዚህ ጉዳይ አድማጮቻችን፣ ተመልካቾቻችን ሌላው ተስማምተው በአንድነት ካልቆሙ እንግዲህ ለፈጠረው ችግር ለሚፈጠረው ችግርም ለሚፈጠረው ጦርነትም ተጠቃሚው ብልጽግና ነው የሚሆነው። ለምሳሌ ትግራይንና አማራ ክልልን ብንወስድ፣ ወልቃይትና አካባቢውን በተመለከተ በአማራ ህዝብ ላይ የህሉን አደጋ ተጋርጧል። በተመሳሳይ የትግራይ ህዝብን የህልና አደጋ ተጋርጦበታል። በዚህ መካከል ሁለቱ ህዝቦች የሁለቱ ህዝቦች ወይም መሪ ነን የሚሉት በዚህ ጉዳይ ላይ አምነው የጋራ ጠላት የሆነውን ብልጽግና ላይ በጋራ ይዘምታሉ ወይስ የሚለው ብዙ በርካታ ጉዳዮች የተነሱበት ሁኔታ ነው ያለው። አሁን አማራ ወጥቶ እንዳይገባ የህልና አደጋ ተጋርጦበታል። በትክክል ትግራይም ለሁለት ከፍሎታል። እዛው እርስ በራሳቸው እንዳይስማሙ የተደረገበት ሁኔታ ነው ያለው። ከጦርነት ወደ ጦርነት እንዲገቡ የተደረገበት ሁኔታ አለ። ግን በጣም በሚገርም ሁኔታ የጋራ ጠላት የሆነው ብልጽግና እያለ እነዚህ ሁለቱ የህዝብ መሪነን የሚሉት ፖለቲከኞች አይነጋገሩም። ትግራይና አማራ ተስማምቶ የጋራ የሆነውን ጠላት ማስወገድ ካልተቻለ ተጠቃሚው ጠላት ይሆናል ማለት ነው። አሁን ኢትዮጵያ ውስጥ እንግዲህ ትግራይንም ጫና እየፈጠረበት ያለው ብልጽግና ነው። አማራን ህዝብም ጫና እየፈጠረበት ያለው ብልጽግና ነው። እነዚህ የትግራይ ህዝብና የአማራ ህዝብ አንድ ሆኖ የወልቃይትን ጉዳይ ወደ ጎን ትቶ ለህልናቸው ለህልውናቸው ካልታገሉ ብልጽግና ተጠቃሚ ይሆናል ማለት ነው። ይሄ ግልጽ የሆነ ጉዳይ ነው። እንግዲህ ትግራይ አሁን በአንዳንድ ጉዳዮች ላይ ጥያቄዎች ሲነሱ የትግራይን ህዝብ ጥቅም የሚያማክል ነገር ነው መስራት ያለብን ነው የሚለው። እነሱ ዞሮ ዞሮ እንግዲህ እራሳችንን ችለን ትግራይን ሀገር እናደርጋታለን ነው ትልቁ አላማቸው። ካርታና ፕላናቸውም ይሄ ነው። ትግራይን ሀገር ለማድረግ ደግሞ የምግብ ዋስትና እራሳቸውን ካልቻሉ ትግራይን ሀገር ማድረግ አይችሉም። የምግብ ዋስትናን ራስን ለመቻል ደግሞ አሁን ስናነሳ የነበረው የማንነት ጥያቄ የሚነሳባቸው ቦታዎችን ካልተቆጣጠሩ አገር መሆን አይችሉም። ስለዚህ እነዚህ ሁለቱ ህዝቦች ተስማምቶ የጋራ ጠላት የሆነውን ብልጽግና እንዴት ማስወገድ ይችላል? ይሄንን ካላደረጉ ደግሞ ተጠቃሚው ብልጽግና ነው፣ ተራ በተራ የመመታት እድል ይገጥማቸዋል ማለት ነው። አሁን አንዳንድ ፖለቲከኞች አንዳንድ ሰዎች ይሄን ጉዳይ እያነሱ ይገኛሉ። እና ዶክተር ደብረ ሲሆንም የወልቃይት ጉዳይ ወይም የማንነት ጥያቄ የሚነሳባቸው ቦታዎች በነበሩበት ይቆዩ የሚሉ አይነት ነገሮች እየመጡ ያሉበት ሁኔታ ነው ያለ። ይሄ እኔ በራሴ በኩል የራሴ ሀሳብ አስተያየት፣ ጥሩ ነገር ነው ብዬ ነው ማስበው ነኝ። ምክንያቱም አሁን የመኖር አለመኖር ለምሳሌ ትግራይ ውስጥ አሁን ህዋት አንዳንድ ቢሮዎችን እየቀማ ያለበት ሁኔታ ነው ያለው። የፌዴራል መንግስት ደግሞ እዛ የወከለው የጊዜያዊ አስተዳደር ጌታቸው ረዳ ተጠሪነቱ ለፌዴራል ነው። ሽፋን እና ድጋፍ የሚያደርገው ፌዴራል መንግስት ለአቶ ጌታቸው ረዳ ነው። ትግራይ ውስጥ ችግር ይነሳል አይነሳም የሚል ነገር ሊኖር አይችልም። ሊነሳ ይችላል። እነ ዶክተር ደብረጽዮን ቢሮ አይገባችሁም፣ ቢሮ የኛ ነው፣ ክልሉን ህዋትን የሚያስተዳድረው አይነት ነገር ሲመጣ የፌዴራል መንግስት ደግሞ ህዋትን ስለሚፈራ ህዋት ወደፊት እንደሚመጣ ስለማይፈልግ በፊታቸው ረዳ አማካኝነት እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ከዚህ ውጭ አሁን ከፍተኛ ዝግጅት እየተደረገበት ያለው እና ድሮኖች እየተሸመቱ የድሮን ፋብሪካዎች ማምረቻዎችም እየተመረቁ ያሉበት ሁኔታ ያለው ኢትዮጵያ ውስጥ አሁን እንደርስበታለን። እነዚህ እነዚህ ነገሮች እንግዲህ ለሀገር ውስጥ ጦርነት አይደለም። የሀገር ውስጥ ጦርነትን አሁንም ድሮኖች እየመጡ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ በምንፈልገው ልክ ልንመታ አልቻልንም፣ ድሮኖችን በምንፈልገው ዲዛይን አዘን ልንገዛ አልቻልንም፣ አሁን ግን በሀገራችን ማምረት ችለናል የሚል ንግግር አሰምቷል። ይሄ ጦርነት እንግዲህ ከኤርትራ ጋር የሚያደርጉት ጦርነት ነው። ከኤርትራ ጋር የሚደረገው ጦርነት ደግሞ የትግራይ ኃይሎች ሳይዛቸው ወዴት ነው የሚለውም ራሱ አንድ ትልቅ ሚና አለው። ፌዴራል መንግስት ከኤርትራ ጋር የምናደርገው ጦርነት ቅድሚያ የዋት ኃይሎችን መልክ ማስያዝ አለብን ነው። ምክንያቱም ከጎናቸው ለማሰለፍ እንዲመቻቸው ማለት ነው። ህዋት በዚህ ጦርነት ከጎኑ ተሰልፎ ኤርትራን የሚመታ ከሆነ ህዋት ተጠቃሚ ሊሆን አይችልም። ስለዚህ ይሄም እራሱ አንድ ሌላ ነገር ነው። ሌላው አድማጮቻችን እንግዲህ በትላንትናው እለት የድሮን ማምረቻ ፋብሪካና መርቅ ያለው ብሏል። እንግዲህ በመረቀበት ወቅት ነው ትላንትና። አቅም ትንሽ አቅም ይዘው ለሚሳሳቱ ኃይሎች እንዲያስቡ ነው ብለን ነው ብሏል። እንግዲህ ኢትዮጵያ በምትፈልገው ዲዛይን ድሮን እንዳትገዛ ተከልክላ ነበር። አሁን በራሳችን ማምረት ጀምረናል። እየተዘጋጀን ያለነው ውጊያ ለማስቀረት ነው። ድሮን በራሳችን ማምረቻ ጀምረናል። እንደፈለግንም ለማምታት ተከልክልን ነበር በምንፈልገው ልክም አልመታንም። ገና እንመታለን ብሏል አብይ አህመድ። መዘጋጀት ካልቻል ጦርነት ባልተፈለገ ጊዜ ሊመጣ ይችላል ብሏል አብይ አህመድ። አስራ ሁለት ድሮኖችንም ሸምተው አስገብቷል። ሰሞኑን እንግዲህ የጥይት ማምረቻን የመረቀው አብይ አህመድ አሁን ደግሞ የድሮን ማምረቻ መርቀዋል። አስራ ሁለቱ ድሮኖቹ በዩናይትድ አረብ ኤምሬት ነው ተገዝቶ የገቡን የተባሉ አድማጮቻችን፣ እዚህ የድሮን ምረቃ ፕሮግራም ላይ እስኪ አንዳንድ ነገሮችን ተናግሯል ጠቅላይ ሚኒስትሩ ምንድን ነው የሚለውን እናያለን። ትናንሽ አቅም ይዘው ለሚሰቱ ኃይሎች ብዙ ጊዜ እንዲያስቡ ለማስቻል ስተን መታጠቅ ስንችል፣ አጠቃቀሙ በፈለግነው ልክ ኦፕሬት ማድረጉ በራስ ፈተና ነው። ለሁለተኛው የጣሊያን ወረራ አለመዘጋጀት ያስከተለብንን ጣጣ በታሪክ በጽሑፍ በንግግር ብቻ ሳይሆን ከአባቶቻችን እየሰማን በኛው ኢትዮጵያ ላይ በደረሰው መከራ እናውቀዋለን። ጦር አይመጣም ሲሉት ይመጣል፣ ድንገት ደህና ደህና ጎበዝ መርጠው ካልቆዩት ይህ ማለት መዘጋጀት ካልቻል ጦርነት በማንኛውም ጊዜ ሊያጋጥምና ሀገር ሊያፈርስ ይችላል በጣም ጥሩ እንግዲህ እንደሰማችሁት ጫና እንደነበረባቸው አሁን አማራ ክልል ላይ በጣም እየመቱ ነው ህጻናት እየሞቱ ነው እናቶች እየሞቱ ነው ቤት እየወደመ ነው ንብረት እየወደመ ነው ጫና ተደርጎብናል እንደፈለግን አልመታን ነው የሚለው እየተቆጨ ነው በደንብ ስላልመታን ነው የሚለው አንዳንድ ሀገሮችንም አንስቶ በጦርነት ወቅት የሚወድሙትን የነዛን አገሮች ወደ አገር ውስጥ አብጥቶ የማወዳደር አይነት ነገርም የታየበት ሁኔታ ነው ያለው። ስለዚህ ሰውዬው ለጦርነት ቆርጦ ተነስቷል። ይሄ ሆኖ ሳለ እንግዲህ ህዝባችን በአንድነት ተሰልፎ አንዱ ሆኖ እየታገሉ ከሚገኙ ኃይሎች ጎን አለመሰለፍ፣ ይሄ ትልቅ በሽታ ነው ብለን ነው የምናስበው ህዝባችን ላይ። ከዚህ ውጭ በአማራ ክልል ደቡብ ጎንደር በትናንትናው ዕለት ከህዝብ ጋር በተደረገው ስብሰባ ሰላም ሰፍኗል የሚል ንግግር በማድረጋቸው ተቃውሞ ገጥሟቸዋል። በዚህ ስብሰባ ላይ የዞኑ አስተዳደር በተገኙበት የክልሉ የጸጥታ ዘርፍ ምክትል ኃላፊ በተገኙበት ስብሰባ ነው። የተወሰኑ ቀበሌዎች ብቻ ናቸው ነፃ ያልወጡ፣ ሌላው ቦታ እየተቆጣጠር ነው፣ ጽንፈኛ እየተመታ ነው ብለው ሲናገሩ ተሰብሳቢው ሰላም ሰላም ትላላችሁ፣ ሰላም የለም። ባለፈው ጊዜ ለምክክር ኮሚሽን ስብሰባ በሄድንበት የወጣንበት ቤተሰብ መመለስ አቅቱን፣ በሳምንታችን አይደለም ወይ የገባን? እንዴት ነው ሰላም አለ የምትሉን? ብሎ በአደባባይ ማይክ ይዞ አዋርዷቸዋል። በጣም የሚገርም ነው። መሬት ላይ ያለው እውነታ እንግዲህ ይሄ ነው። ጀግኖች እንደዚህ የወጡ ይመሰክራሉ። እስኪ እንስማው። ተረጋግጧል ስትሉ ትንሽ ቅር አለኝ። እያየን እኮ ነው። በባለፈው እኮ በእንትን ውይይት ወደን ነበረ በሀገራዊ ምክክሩ ስንት ቀን ተብላል ተር ይገባል። በሳምንታችን ነው የገባን። ታሪህ ምንድን ነው? ሰላም ምክር ያለ ይመስላል ነው ይበቃል። ባለፈው ምክክር ኮሚሽን ተብሎ አዲስ አበባ ምናምን ሄዶ ነበር። ሰዎች ሲመለሱ እውነታቸውን ነው። አማራ ክልል ደርሰው ወደ ሰፈራቸው ሊገቡ የማንገድ የጸጥታ ጉዳይ ሁሉ ነገር ችግር ሆኖባቸው በስንት መከራ ነው የገቡ። በስንት መከላከያ ታጅቦ፣ ማንገዶች ውጊያ ተደርጎ፣ ምን ተብሎ ይሄንን የተመለከተ ግለሰብ። ለምንድን ነው የምንወሻሸው? አማራ ክልል ላይ አንጻራዊ ሰላም መጥቷል ለምን ትሉናላችሁ? እኛ አይተናል። ህዝቡ ከፍርሃት የተነሳ እንደዚህ አይነት ነገሮችን በህዝብ መድረኮች ላይ ወጥቶ አይመሰክሩም። በጣም የተበሳጩ እና ያበጠ ፈንዳ ያሉት ወጥቶ ይሄንን ቃላቸውን እየሰጡ ይገኛሉ። ብዙ ብዙ ብዙ ብዙ ቦታዎች ነበሩ፣ ግን ማህበረሰቡ እናቃለን፣ ከተናገርን እናልቃለን የምትለዋን ፕሬሲምፕል ይዘው ፈርቶ ነው መድረክ ላይ ወጥቶ የማይናገሩ እንጂ አማራ ክልል ላይ እነሱ እንደሚሉት አይደለም። ማይክ ይዞ ህዝብ ፊት እንደሚናገሩት አይደለም። ህዝቡ ችግሩን ያውቃል፣ አንጻራዊ ሰላም እንደሌለ፣ ክልሉ ችግር ውስጥ እንዳለ፣ ክልሉ ጦርነት እንደሆነ፣ ፋኖቹ ጫና እየፈጠሩ እንደሆነ በትክክል ህዝቡ ያውቃል። ፋኖቹ ወጥቶ ይህንን ነገር እያስተባበሉት ይገኛሉ። መሬት ላይ ያለው ነገር እነሱ ብልጽግናዎች እንደሚናገሩት አይደለም እያሉት ይገኛሉ። ህዝቡ በዚህ አይነት መልክ እንግዲህ እያዋረዳቸው ይገኛል። አድማጮቻችን፣ ተመልካቾቻችን እንግዲህ የሀገራችን ሁኔታ እጅግ በጣም እየከፋ የመጣበት ሁኔታ ነው ያለው። በአሁኑ ሰዓት በሀገር ውስጥ ያሉት በትጥቅ ትግል ላይ የተሰለፉት ኃይሎች የመነጋገር እና የመሰባሰብ አቅም ካልፈጠሩ በስተቀር ስርዓቱ በብድር ባለው ነገርም የራሱን ወንበር ለማስጠበቅና እና ጦርነቱን ለማስቀጠል ዘመናዊ መሳሪያዎችን ሽመታ ላይ የገባበት ሁኔታ ነው ያለው። ጦርነት እናስቀራለን የምንግግርም ያሰማበት ሁኔታ ነው ያለው። ጦርነት እናስቀራለን ማለት ምንድን ነው? እግረኛ በብዛት የሚዋጋበትን ውጊያ በማስቀረት በቴክኖሎጂ ብቻ እንዋጋለን ነው። ለምሳሌ ከኤርትራ ጋር የሚደረገው ጦርነት በርካታ ድሮኖችን በማሰለፍ ቢመቱ እንኳን አገር ውስጥ ማምረት ጀምረናል ነው። እነዚህ ሰው አልባ ድሮኖች በኤርትራ አየር መቋሚያዎች እንኳን ቢመቱ በሀገር ውስጥ ማምረት ትንሽ አቅም ነው ያላችሁት እናንተ ነው የሚሉት ትናንሽ አቅም ያላቸው እንዲገባቸው ብለን ነው የሚል። ከዚህ ውጭ አረብ ኤምሬትስ አዳዲስ ዘመናዊ ድሮኖችን ሽጣለች። አሁን አስራ ሁለት ድሮኖች ከትላንትና ወዲያ ደብርዘይት መግባታቸው በይፋ በሚዲያ ላይ ወጥቷል። ሌሎች ድሮኖችን ደግሞ ሀገር ውስጥ የመገጣጠሚያ ፋብሪካን ትላንትና ጎብኝቷል። እነዚህን ፋብሪካዎች በጎበኝበት ነው ይህን ንግግር ያሰማው ማለት ነው። ስለዚህ ይሄ እንደቀላል ልናየው አያስፈልግም። ምንድን ነው መደረግ ያለበት? ታበታትን ተራ በተራ ከምትመታ አንድ ላይ ሆነ ህዋትም ቢሆን አሁን የማንነት ጥያቄ የሚነሳበትን ቦታ ፍለጋ መከራውን ከሚበላ ብልጽግናን የማስወገድ ስራን ቢሰራ ለሱ ትልቅ ውጤታል። ከዚህ ውጭ የትም አይደርስም። ምናልባት ወልቃይት የፌዴራል መንግስት እስካሁን ድረስ ባለው ሁኔታ ዝም ያለው ለትግራይ ህዝብ አስቦ ሳይሆን ወይም የአማራን ህዝብ ለአማራ ህዝብ አስቦ ወልቃይት ለትግራይ እንዳይሰጥ ትግራይን ለመጉዳት ፈልጎ ሳይሆን ለራሱ ስትራቴጂ አመቺ ሁኔታ ስላልፈጠረለት ነው ዝም ብሎ ይዞ የቆየ እንጂ ለትግራይም አስቦ ለአማራም አስቦ እንዳልሆነ ሊታወቅ ያስፈልጋል። ምክንያቱም በየብስ ከየትኛውም ሀገር ጋር የሚገናኝ ቦታ ነው ይሄ ቦታ። ከኤርትራ ጋር፣ ከሱዳን ጋር፣ ከግብፅ ጋርም መገናኘት የሚችል ቦታ ነው ይሄ ቦታ። ህዋት ይህንን ቦታ ተቆጣጠረ ማለት በ15 ቀን አራት ኪሎን ይገባል። የሚፈልጉ ዘመናዊ መሳሪያዎችን በዛ በኩል ያስገባል። ኃይል ማስገባት ይችላል። ብዙ ብዙ አይነት ስራዎችን ሊሰራ ይችላል። ትልቅ ፍራቻ ነው ያለው። በዚህ ምክንያት ያንን ቦታ ይዞ ይገኛል በአሁኑ ሰዓት እንጂ ለአማራ አስቦ ወይም ትግራይን ለመጉዳት ፈልጎ አይደለም። ለራሱ ወንበር ስል ነው የራሱን አርባንቴጅ ነው። አሁን እንግዲህ የፌዴራል መንግስት እየጠበቀ እየሄደ ያለው ስለዚህ፣ ህዋት ከአማራ ኃይሎች ጋር ያለውን ሪሌሽን አጠናክሮ፣ ኦነግም ቢሆን በመሀል አገር ነገሮችን አመቻችቶ የመጣመር ስራዎችን ቢሰሩ ብልጽግናን ማስወገድ ይችላሉ። ከዚህ ውጭ ግን ይሄ ኃይል አሁን ራሱን እያደራጀ ዘመናዊ መሳሪያዎችን እየገዛ የሀገሪቱን አንጡራ ሀብት በጦር ቴክኖሎጂ ላይ ብቻ እያዋለ ይገኛል። በአሁኑ ሰዓት አንድም የሚገነባ የእንጨት ቤትም የለም። ጦርነቱ ላይ ነው ትኩረት ያደረገው አገዛዙ ማለት ነው። የደሞዝ ጉዳይ፣ የተለያዩ ጉዳዮች አይነሳም። ቅድሚያ ወንበራችንን እናስጠብቃለን ነው። ስለዚህ ይህንን ነው እየሰራ ያለው። ተሰብስበን እንኳን ማሸነፍ ችግር የሆነበት ሁኔታ ስንከፋፈል ደግሞ ተራ በተራ የመመታት ሁኔታ እንዳይመጣ ቢታሰብበት የምንል ሁኔታ ነው ያለው። ውጭ ያለውም ማህበረሰብ ሌላ ሌላ ትርክትና ሌላ ሌላ ታሪክ ነው እየጻፈ ያለ። ይሄንን የሚመክር የለም። አቶ ከሌ መጽሐፍ ጽፏል። አቶ ከሌ ስድስት ገጽ ጽፏል። ሰላሳ ገጽ ጽፏል። ይሄ ፍሬ ፈርኪሲ ነው። ማን ነው የሚያነበው? የከሌ ይህን ጽፏል፣ የከሌ ይህን መጽሐፍ ትብሏል፣ የከሌ ይህንን ደብተር ጽፏል ምናምን የሚባል ዙባ ዝንኪዎችን ነው ሚዲያዎች የሚያራግቡት። ለመሆኑ ኢትዮጵያ ውስጥ ሰው ሰላም አግኝቶ አምሮ ውረፍት አግኝቶ የሚያነብ ጋዜጣ ስለመሆኑ የሚያነብ ሰው አለ እንዴ? በአሁኑ ሰዓት ሰው እኮ ከጥይት ራሱን ለመደበቅ እና ዛሬ ምን ተሰማ ምን ተፈጠረ ነው ጆሮ የሚያዳምት እንጂ ራሱን አረጋግቶ ሻይ ቡና እያለ የወጣውን ጋዜጣ የወጣውን መጽሔት ጊዜ ሰጥቶ የሚያነብ ሰው አለ ወይ ነው ኢትዮጵያ ውስጥ የለም ግን የከላይ እንጽፏል ከላይ ይህንን አትሟል ከላይ ይህንን ገጽ እንደዚህ አድርጓል። ጥሩምባ ነው የምናየው በተለያዩ ሚዲያዎች ላይ ደግሞ አዲስ ሰዎችን አናይም። ትላንትና የነበሩትና ትላንትና የከሰሩ ዛሬ ተመልሶ ያንን ካርኒ የሚያገላብጡ ሰዎችን ነው የሚያቀርቡት ማለት ነው። ይሄ ሁሉ ፍሬ ፈርክሲ ነው። ምንም ዋጋ ሊሰጠን አይችልም። ዋጋ ሊሰጠን የሚችለው መታጠቅ፣ መደራጀት፣ አንድ መሆንና በአንድነት መታገል ብቻ ነው በንግግር መጻፍ በመጻፍ መጽሐፍ በማሳተምና የተለያዩ ገጾችን በመበተን አይደለም ትግሉ ውጤት ሊያመጣ የሚችለው። ትግሉ ውጤት የሚያመጣው አንድ በመሆን በመሰልጠን በመታጠቅ በአንድነት በጋራ መታገል ላይ ብቻ የተመሰረተ ስራ ሲሰራ ብቻ ነው። ከዚህ ውጭ ሚዲያ ላይ ወተን ስለፎከርን፣ ሚዲያ ላይ ወተን ዘራፍ ስላል፣ ሚዲያ ላይ ወተን ስለጨፈርን፣ ሚዲያ ላይ ወተን ስለተናገርን፣ ሚዲያ ላይ ወተን መጻፍ ስለአስተዋወቅን አይደለም ሊመጣ የሚችለው። ስራ መሰራት አለበት መሬት ላይ ከዚህ ውጭ ሊሆን የሚችል ነገር ይኖራል ብል እናስብ። አድማጮቻችን፣ ተመልካቾቻችን በተመሳሳይ ፕሮግራም እንገናኛለን። መልካም ጊዜ እንደሆንላችሁ እመኛለሁ። ሰላም።